ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ስስ የፕላስቲክ ከረጢቶችን መጠቀም የሚከለክለው አዲስ የአዋጅ ማሻሻያ፣ በአምራቾች ዘንድ የተፈጻሚነት ጥያቄ ተነሳበት። የአካባቢ ጥበቃ ባለስልጣን በበኩሉ፣ የፕላስቲክ ከረጢቶች በሌሎችም የአፍሪካ ሀገራት መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብሏል። ስስ የፕላስቲክ ከረጢቶች ክልከላ ጉዳይ ያነጋገረው ትላንት ረቡዕ መጋቢት 17፣ 2017 በህዝብ ተወካዮች ምክር ቤት በተካሄደ ይፋዊ የህዝብ ውይይት መድረክ ላይ ነው። የትላንትናው ውይይት የተጠራው ባለፈው ታህሳስ ወር መጀመሪያ ለፓርላማው በቀረበው የደረቅ ቆሻሻ አያያዝ እና አወጋገድ የአዋጅ ረቂቅ ማሻሻያ ላይ የህዝብ አስተያየትን ለማድመጥ ነበር። በፓርላማ ለውይይት የቀረበው ማሻሻያ ለ13 ዓመት በስራ ላይ የቆየውን አዋጅ የሚተካ ነው። ነባሩን የህግ ማዕቀፍ ማሻሻል ያስፈለገው በደረቅ ቆሻሻ አያያዝ እና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍ እና የህግ ተጠያቂነት የሚያስከትሉ ተግባራትን ተከታትሎ ለማስፈጸም በማሰብ እንደሆነ አዲሱን አዋጅ ለማብራራት የቀረበው ሰነድ ያስረዳል። በስራ ላይ ያለውን አዋጅ ለማሻሻል በምክንያትነት የተነሳው ሌላው ጉዳይ ህጉ በሀገር ውስጥ የሚገኙ ፕላስቲክ ምርት አምራቾችን ለመቆጣጠር ምቹ አለመሆኑ ነው። አሁን በስራ ላይ ባለው አዋጅ ቁጥጥር የሚደረግባቸው የፕላስቲክ ምርቶች ውፍረታቸው ከ0.03 ሚሊሜትር በታች ብቻ መሆናቸውን የጠቀሰው ማብራሪያው እነዚህን ለመለየት አስቸጋሪ በመሆኑ ማሻሻያው ማስፈለጉን አመልክቷል። በፕላስቲክ ምርት ላይ የሚሰጠው ፈቃድ ፕላስቲክ እና ጎማ ተብሎ በጠቅላላ የሚሰጥ መሆኑ ለይቶ ለመቆጣጠር ከባድ እንዳደረገው እና በተለይ በሀገር ውስጥ በሚመረቱ ምርቶች ላይ ተግዳሮት የሚያስከትል እንደሆነ የአዋጅ ማሻሻያ ማብራሪያው በተጨማሪነት ገልጿል። በነባሩ አዋጅ ስለ ፕላስቲክ ቆሻሻ የተደነገገው ማምረት ወይም ወደ ሀገር ማስገባት ብቻ መሆኑና ስለ አጠቃቀም ወይም አያያዝ በአግባቡ ያላካተተ መሆኑ የቁጥጥር ስርዓቱን ውጤታማ እንዳይሆን ማድረጉም በሰነዱ ላይ ተብራርቷል። እነዚህን ክፍተቶች ለማሻሻል የተዘጋጀው አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን ከልክሏል። የፕላስቲክ ከረጢት ማለት አነስተኛ ጥግግት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድ እና ሌሎች ምርቶችን ለመያዝ የሚያገለግል እንደሆነ በአዋጅ ማሻሻያ ረቂቅ ሰነዱ ላይ ተቀምጧል። አዲሱ አዋጅ የፕላስቲክ ከረጢት የሚለውን አገላለጽ ጥቅም ላይ ያዋለው በተለምዶ ፌስታል የሚባለውን ምርት ለማመላከት እንደሆነ በማብራሪያ ሰነዱ ላይ ሰፍሯል። ለፓርላማ የቀረበው የአዋጅ ማሻሻያው የፕላስቲክ ከረጢት በሚያመርቱም ሆነ በሚጠቀሙ ግለሰቦች ላይ የሚከተለውን የወንጀል ተጠያቂነት የዘረዘረ ነው። ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከአምስት ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዲሱ አዋጅ ተደንግጓል። በዚህ ተግባር ላይ የተገኘ ሰው ከእስር ቅጣቱ በተጨማሪ ከ50 ሺህ ብር በማያንስ እና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣም በአዋጁ ላይ ተቀምጧል። እነዚህን የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ የገንዘብ ቅጣቱ ከላይ ከተመለከተው ሶስት እጥፍ እንደሚሆንም በአዋጅ ማሻሻያው ላይ ሰፍሯል። ማንኛውም ሰው የፕላስቲክ ከረጢት የተጠቀመ ወይም ለመጠቀም ይዞ ከተገኘ ከአምስት ሺህ ብር በማያንስ እና ከአስር ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣም በአዲሱ አዋጅ ላይ ተደንግጓል። የህዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ባዘጋጀው በትናንትናው ህዝባዊ የውይይት መድረክ ላይ የተሳተፉ አምራቾች በአዋጅ ረቂቁ የተቀመጡ ክልከላዎች ተፈጻሚነትን የተመለከቱ ጥያቄዎችን አንስተዋል። ፌስታል እና የተለያዩ የሪሳይክል ምርቶችን ከሚያምርት ድርጅት የመጡ አቶ በረከት ገብረ ህይወት የተባሉ ተሳታፊ የፕላስቲክ ከረጢትን እንዴት አድርገን ከሕይወታችን ልናወጣው እንችላለን ሲሉ ጠይቀዋል። አቶ በረከት ለዚህ በማሳያነት የጠቀሱት በየዓመቱ በጠቅላይ ሚኒስትር አብይ አህመድ አነሳሽነት የሚተገበረውን የአረንጓዴ አሻራ መርሃ ግብር ነው። እነዚህን የፕላስቲክ ከረጢት አምራቾች ከስራ ውጡ ስንላቸው በአመት ከ10 እና 15 ቢሊዮን በላይ ችግኝ የሚተከልበት የፕላስቲክ ማሸጊያን ማሊያ ምርት ነው ሲሉ አቶ በረከት ሌላ ጥያቄ ሰንዝረዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ፕሬዚዳንት አቶ ምንተስኖት ለማ በበኩላቸው የፕላስቲክ ፌስታል የምናስወጣው ምን አማራጭ ተቀምጦ ነው የሚል ጥያቄ አስከትለዋል። እኛ ሀገር ጉሊትም ይሁን ሱፐርማርኬት ጨው፣ ስኳር፣ ሽንኩርትና ቲማቲም የሚሸጠው እየተመዘነ ነው። ያንን አንጠልጥሎ መሄድ የሚቻለው በፌስታል ነው ሌላ በጨርቅ ወይም በካኪ ወረቀት እናድርገው ብንል ተግባራዊ የሚሆን አይደለም ሲሉ ሞግተዋል። የፕላስቲክ ከረጢት ወይም ስስ ፌስታል በውፍረታቸው ልክ በሳይንሳዊ መንገድ ተለክቶ በአዋጁ ላይ ቢቀመጥ ለአፈጻጸም ምቹ እንደሚሆን የማህበሩ ፕሬዝዳንት አመልክተዋል። ሌሎች ሀገራት ፕላስቲክን እንዳልከለከሉ ነገር ግን አጠቃቀሙ ላይ ገደብ እንዳደረጉ ያስረዱት አቶ ምንተስኖት፣ ይህ አካሄድ በአዋጅ ማሻሻያው ላይ እንዲታይ ጠቁመዋል። በፕላስቲክ ከረጢት የማምረት ስራ ላይ የተሰማሩ አቶ ሰይፈዲን ተፈራ የተባሉ አስተያየት ሰጪ ፌስታል ይቁም የሚባለው ነገር አያስኬድም! ህዝብና መንግስት የሚያጋጭ ነው፣ ይታሰብበት ሲሉ አጽንኦት ሰጥተዋል። መንግስት በዚህ ዓመትም በቢሊዮኖች የሚቆጠሩ ችግኞችን አፍልቶ ለመትከል በዝግጅት ላይ መሆኑን ያስታወሱት አቶ ሰይፈ የእርሳቸው ድርጅት የተወሰኑ የፕላስቲክ ከረጢቶችን ለማምረት ጨረታ ማሸነፉን ገልጸዋል። በፕላስቲክ ከረጢት ዘርፍ ላይ ብቻ 900 የሚደርሱ ፋብሪካዎች እንዳሉ የጠቆሙት አስተያየት ሰጪው ጉዳዩ ይበልጥ እንዲታሰብበት አሳስበዋል። እኔ 250 ሰራተኛ አለኝ፣ ከዚያ ውስጥ 220 ሴቶች ናቸው ይበተኑ ወይ ሲሉም አቶ ሰይፈ ጥያቄ አዘል አስተያየት አንስተዋል። በትላንትናው የፓርላማ የቋሚ ኮሚቴ ስብሰባ ላይ ለተነሱት ጥያቄዎች ምላሽ የሰጡት አቶ ወንደሰን ታደሰ የተባሉ ከአካባቢ ጥበቃ ባለስልጣን የመጡ የስራ ኃላፊ የፕላስቲክ ከረጢትን እና የፕላስቲክ ማሸጊያን ለይቶ ማየት ያስፈልጋል ብለዋል። ከችግኝ ጋር የተያያዘው የፕላስቲክ መጠቅለያ እንጂ ማሸጊያ እንደማይባልም ማስረድተዋል። ለችግኝ መጠቅለያ የሚሆነው ፕላስቲክ አዋጁን ተከትሎ ወደፊት በሚወጣው መመሪያ በልዩ ሁኔታ ይፈቀዳል አይፈቀድም የሚለው እንደሚወሰን አቶ ወንደሰን ለተሳታፊዎች ተናግረዋል። የፕላስቲክ ከረጢት በውፍረት ተለክቶ ሳይሆን ሙሉ ለሙሉ እንዲከለከል የተደረገው ከሚያደርሰው ጉዳት አኳያ እንደሆነ ማስረድተዋል። በትላንትናው የፓርላማ ህዝባዊ ውይይት ማጠቃለያ የመናገር እድል የተሰጣቸው የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ ከፕላስቲክ ከረጢቶች ውስጥ በጣም የተወሰኑት መልሰው ጥቅም ላይ የሚውሉ መሆናቸውን ገልጸዋል። አብዛኞቹ ፕላስቲክ ከረጢቶች እዚህም እዚያም ተጥለው እንደሚገኙ የገለጹት ሌሊሴ ይህም አደጋ እየፈጠረ እንደሚገኝ ተናግረዋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ለዚህ በማሳያነት የጠቀሱት ከብቶች በየቦታው የተጣሉ የፕላስቲክ ከረጢቶች በመብላቱ እየሞቱ መሆኑን ነው። የፕላስቲክ ከረጢቶች በቀላሉ የማይበሰብሱ በመሆናቸው አፈርና ውሃ እየበከሉ እንደሚገኙ ዋና ዳይሬክተሯ አክለዋል። እንደ ኬንያ፣ ሩዋንዳ እና ሞሮኮ ያሉ የአፍሪካ ሀገራት ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማገዳቸውን የጠቀሱት ለሊሴ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ሲሉ ለጠያቄዎች ምላሽ ሰጥተዋል። አዲሱ አዋጅ በአረንጓዴ ልማት ጥቅም ላይ የሚውለውን የችግኝ ማቀፊያ እንደማይከለክል የገለጹት ዋና ዳይሬክተሯ መመሪያ የሚያስፈልጋቸው ነገሮች ወደፊት በመመሪያ ላይ እንደሚቀመጡ ተናግረዋል።